በራቡላ ለትሞት ይችላል ሰምተኝ አይደል? ብዙ ሰው ጥላቻ ለሩታ እያለቀለክ ለአብርሃም እያለቀለክ እኔ ሩታን አልወዳትም እንዴ በላይ ብዙ መስዋዕት እኮ ከፍየላታለሁ አብርሽንም እንደዛው ጓደኞቼ ዛሬ እንድታዳምጠኝ ብቻ ነው ባለው አንተ አንደኛ ነገር

እኔ ላይ ሽጉጥ እንዳረግ ነው። እሺ ሰላም ሰላም፣ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዘት ይበላችሁ። እንግዲህ በዚ ሰሙን እየተፈጠረ ያለው ነገር እናንተም እኛም ግራ የሚያጋባ ነው። ያው እኛ እናድርገው እንጂ ለኛ ራሳችን ግራ ተጋብተናል። ምክንያቱም የሌለን ባህሪ ነው። አንዳንድ ሰዎች ወጣ ያለ ባህሪ ያስተምሩናል እና ለኛም ግራ ገብቶናል። ያው በሰሙን እየተፈጠረ ያለው ነገር አይታችሁታል። ውቼን አግኝተ ነው ነበረ ያው መስመር አስይዘናል። ያው እንደዚህ እንደዚህም ብለህ ነው ሌላ ነገርን ባንፈጠር መስመር አስይዘናል። ከዚህ በኋላ ሚያወራ አይመስለኝም። እንደፈለገም ወጥቶ አይፈነጭም። ያው ማለት ከዚህ በኋላ ሌላ ነገር ካሰበ እኛ ራሳችንን ሌላ ችግር ውስጥ ምንከተው እኛ አንፎክርም ወንድ ልጅ ደግሞ አይፎክርም ሲፎክር አያምርበትም ሲሰራ እንጂ ያው ይሄ አባባል ሁሉም ሰው ጋር ያለ ነው። ብዙ ጊዜ ፎከረ ፎከረ ግን ምንም የሚያመጣብን ነገር የለም እኛ ግን በተግባር አሳየነው ከዚህ በኋላ ሌላ ጋጥ ወጥ ነገር ያሳየናል ብዬ አላስብም እና ደግሞ አንዳንድ ሰዎች አላችሁ ከሱ ጀርባ ደግሞ ያላችሁ ለነሱም ዛሬ እኔ መልስ መስጠት እፈልጋለሁ ያው ከነሱ ውስጥ ከነቡች ውስጥ አንድ ሰው አለ እዩ የሚባለው የሆነ ነብስ የራቀው ለራሱ ሳይሆን ስለ ሰው ይቆረቆራል። ያው ብዙ ነገር እየፈጠረብን ነበረ። ከዛ በፊት ከሩታ አጠገብ ከአብርሻ አጠገብ እየሆነ ብዙ ነገር እያወራ ነበር። አጉል ልወደድ ባይ በዝተው ነበረ። እና እሱንም ልክ ማስገባት ትፈልጋለሁ። ምክንያቱም ብዙ ነገር እያደረገብኝ ዝም ብየዋለሁ እስካሁን። ያው ምክንያቱም ዝም ያልኩበትም ምክንያት ፈርቼ ምናምን ምናምን አይደለም። ያው እህቱ ንግብ አባት አለው። ከዚህ በፊት ደግሞ ጓደኛ ነው፣ ብዙ ነገር አሳልፈናል። እሱ ግን እንደ ጓደኛ አይደለም እያየን ያለው። እኔ ግን እስካሁን ዝም ያልኩት ብዙ ነገር ስላሳለፍን፣ የሶሊ ወንድም ስለሆነ እኔ ደግሞ ሶሊ ትልቅ ቦታ አላት እኔ ጋር በሱ በሱ አከብረው ነበረ። አሁን ግን ከሱ የማይጠበቅ ነገር ነው እያረገ ያለው። ጭራሽ ብሎ ብሎ በሰውም ላይ አስመታኝ እንደሞከረ ሰምቻለሁ። ማለት እኔ ለሰው ማለት ብዙ መጥፎ ሰው እንደሆንክ እያስተማረብኝ ነው ማለት ከኔ እኔ የሌለብኝ ነገር ነው ለሰው እየተናገረ ያለው እኔ እናንተ ታቁኛላችሁ፣ እያያችሁኝ ምናምን ትንሽ ለወጥ ያልኩ ሰው ነኝ። ሌላ ምንም ነገር የለም። ከመጀመሪያው ጀምሮ ወደ ሶሻል ሚዲያ ከመጣው ጀምሮ ታቁኛላችሁ። በአብዛኞቻችሁ ከሰው ጋር ስጋጫ አይታችሁኝ አታቁ፣ መጥፎ ስናገር ምናምን አይታችሁኝ አታቁ። እሱ ግን ያው ተቃራኒ ከእኔ ተቃራኒ ሆኖ ነው እንደማያቀኝ ሆኖ ነው እያወራ ያለው። አቤል መጥፎ ነው እንደዚህ እንደዚህ ያደርጋል እንደዚህ እንደዚህ ያደርጋል ብሎ በየሶሻል ሚዲያው ከሚዲያም ውጪ ከካሜራም ጀርባ ምናምን ብዙ ነገር እያደረገ ያለ ነው። እሱም አልፎ ሊያስመታኝ የደረሰ ሰው ነው። እና እሱ ደግሞ እኔ ያው ክብሬን ስላለፈ መስመር የሰጠውት መስመር ስላለፈ እሱን አግኝቼ ማውራት ፈልጋለሁ። እሱም ወንድ እንደሆነ እኔም ወንድ እንደሆንኩ ማሳየት እፈልጋለሁ። በእህቱ በኩል ነበር እስካሁን ዝም እያልኩት የነበረው በሶሊ በኩል። አሁን ግን ይበቃኛል። ሶሊ ከፈለገች ትዘንብኝ አዝናብኛለች። እሷንም ብዙ ነገር እያላት አቤላ አይሆነሽም አቤል እንደዚህ አይሆነሽ ምናምን እያለ መርዟታል ጭንቅላቷ ምንም ማታቅልጭ እና ዛሬ እሱን ማግኘት እፈልጋለሁ። ማለት ወንድነቴን ማሳየት እፈልጋለሁ። ዝም ያለ ሰው ባይገርማችሁ፣ ሲነሳ በጣም መጥፎ ሰው ነው። የማታቁት ሰው ነው የሚሆንባችሁ። እኔ እስካሁን ዝም ዝም ብዬ፣ ዛሬ ግን ትዕግስቴ ስላለቀ የሆነ ትዕግስትም ያልቃል። የውስ ሰው ትዕግስት ያልቃል። ታግሶ ታግሶ ትዕግስቱ ያለቀ ሰው ደግሞ ምን እንደሚያደርግ ታቁታላችሁ። እና እኔም ማሳያችኋለሁ። ትዕግስቴ ስላለቀ ዛሬ የመጣሁት ዋነኛው ነገር እዩን ፈልጌው፣ ብዙ ቦታ አፈላልጌው አጥቼዋለሁ። ግን ደግሞ ያው እኔ መታየት ስለማልፈልግ አንዳንድ ሰዎችን ልኬ ይዘውልኝ እንዲመጡ አድርጊያለሁ። ያለውበት ቦታ ማለት ነው እዚህ እዚህ የተቀመጥኩበት ቦታ ይዘውልኝ እንዲመጡ አድርጊያለሁ። ከዛ በኋላ ግን አብረን ምን አይሆናል። ወንድነት ማሳየት ብቻ ስለምፈልግ ነው። እንዳልፈራሁት ማሳየት ስለምፈልግ ነው። እስከዛሬም እንደታገስኩት ማሳየት ስለምፈልግ የሆነ ጋርዶች ምናምን አስይዤ አስረው ያለውበት ቦታ አስረው ይዘውልኝ እንዲመጡ አድርግ ያለው። ከዛ ያለውን ነገር ደግሞ ከሱ ጋር ምን እናወራ ይሆናል። ያው ብዙ ነገር ሞክሮብኛል፣ ብዙ ነገር አድርጎብኛል። እኔም ወንድነቴን ማሳየት ስለምፈልግ ነው። ማለት ብዙዎቻችሁ እንዳዘናችሁብኝ አውቃለሁ። ከቡቼ ጋር ያረገኩት ነገር ይሄ አቤላ በዚህ ባህሪ ካናቀም ምናምን ብላችሁኛል። ግን ደግሞ ግድ ሆኖብኝ ነው። አንድ ሰው ክብሩ ሲነቃ ያመዋል እና እኔም ስለባሰብኝ ነው። ማለት በቃ ትግስት ስላለቀ ነው። ብዙ ጊዜ ታግሽዋለው። ያው ብዙ ነገር ሲያደርግ እናንተም በቪዲዮ ይዞላችሁ ሲመጣ ብዙ ነገር ሲያደርግ ነበረ። ማከብራትን፣ መወዳትን ሶሊውላ ብዙ ነገር እያላት ከኔ እያራራቃት ነበር። ግን ደግሞ እሱንም ታግሽው ብዙ ነገር ዝም ብየዋለሁ። ሊገባው ግን አልቻለም። ዛሬ ግን ትክክለኛውን ነገር ማሳየት ስለምፈልግ ጋርዶች ልኬ። አስረው ያለውበት ቦታ ይዞልኝ ይዘውልኝ እንዲመጡ አድርጌያለሁ። እና ከዛ በኋላ ያለውን ነገር ከሱ ጋር ምናወራ ይሆናል ወይ ከዚህ ነገር ይወጣል፣ ወይ ደግሞ ዛሬ የሆነ ቦታው ብቻ ጎድቼው መሄድ እፈልጋለሁ። ምክንያቱም ምልክት፣ ይሄ አቤል ጠባሳ ነው እንዲል እፈልጋለሁ። እና እነሱም ቆዩብኝ መሰለኝ፣ ትንሽ እንጠብቅ። ከዛ ያለውን ነገር ከነሱ ጋር ምናወራ ይሆናል ማለት ነው እና ቤተሰቦች፣ አንተ ነህ የሁሉ ነገር ታስደርግ የለካ። አንዴ ዝም ትላለህ። ዝም ባልሽ እና ማን ነው ልትሉ ትችላላችሁ። ያው ፊቱ ስለተሸፈነ እኔ አሳያችኋለሁ። አንደኛው ጥጋበኛው ነው። አንተ ውሻ አታስፈታኝ። አቅም ይሄ ነው አይደል? ጭራሽ መጨረሻ በመዳበራ መጣ። በመዳበራ ቤቴ ድረስ እኔ ያለሁበት ድረስ አመጡ አመጡት አንተ ታው ነው አፈታኝም ምንድነው እያደረከለው ይሄ ያዝኩት ይታያል አቤል እንደዚህ እንደዚህ አይነት ሰው አንተ ራስህ እንደዚህ አይነት ሰው እንደሆነ ያረከኝ አሁን አቤል የመጨረሻ ደረጃ ላይ ደረስን እኔ እናንተ እንደማመጥ እንደማመጥ ትዕግስቴ አልቆ አልቆ ነው ዛሬ የመጣሁልህ ሰምተኛል አይደል አናትህን እባሳልሀለሁ ሰምተኛል ተፈታኛል። አትፈታኝ ብዙ ሰው እንዲጠላኝ አርጋል። ብዙ ሰው ለእኔ ጥላቻ እንዲኖረውም አርጋል። አሁን እኮ አቅም የለህም። ይሄ ነው አቅም አንተ በጣም አቅም። ልትሞት አንድ ሳምንት ይቀር። ስማኝ፣ ጋርድ ቀጥረ። ይሄ ነው አቅም። አቅም ማሳየት ይሄ ነው። አንዴ ንጠመመ። ዛሬ እንድታዳምጠኝ ብቻ ነው እምፈልገው። ሰምተኛል አይደል? ያዳምጠኝ እና ደግሞ ማለት ነው ብዙ ሰው እንዲጠላኝ አርጋል። ብዙ ሰዎች ለኔ ጥላቻ እንዲኖር አድርገሃል። አቤል ስራህ ነው ጥላቻውስ። እንድትገበያ ያደረገ ዝም በል። ጥሩ ሆነ መገኘት ዝም በል። ከኔ ኋላ ሆነ የምታወራችሁ ብዙ ነገሮች አሉ። ይሄ ባህሪ እኔ ታውቀዋለህ አታውቀውም። አንተ ራስህ ነው ያመጣ እናንተን አይነት ሰዎች ናቸው። ይሄን አይነት ባህሪ እንዳመጣ ማከብራት፣ ማከብራትና መወዳት እህትህን መረዝጋት አቤል መጥፎ ልጅ ነው። አቤል እንደዚህ አድራጊ ነው ምናምን እያልክ ዛሬ አሁን ይዘኛል። ምንም ላውራ አልችልም። ከዚህ በኋላ እንደዚሁ ልቀጠል ትችላለህ። መድሃኒዓለም ቁጭ እንዳልክ ምግብ ሳትበላ ውሃ ሳትጠጣ ሰምተኸኛል። በራ በረሃብ ልትሞት ሁላ ትችላለህ። አንገቴን እያመመኝ ነው። አንገቴን ብቻ አይደለም ገና በዚህ ጥይት እግርህን ልሰብርልህ። አንገቴን እያመመኝ ነው። ፍታኝ ስማይ ሁላ ልትሞት ትችላለህ። ሰምተኸኛል። ብዙ ሰው ጥላቻ ለሩታ እያለቀለክ ለአብርሃም እያለቀለከ እኔ ሩታን አልወዳትም እንዴ? ከአንተ በላይ ብዙ መስዋዕት እኮ ከፍዬላታለሁ። አብርሽንም እንደዛው ጓደኞቼ ናቸው የተፋቱት። ስማኝ፣ ወደዚያ አድርግልኝ። ስማኝ፣ ዛሬ እንድታዳምጠኝ ብቻ ነው ፈልገው፣ ገብቶሀል? እስከ ዛሬ ውጥ ውጥ ብለሃል። አንተም ቡቼም ቡቼ ልክ አስገብተነዋል። አንተ ነበር ምቀረው። ምንድን ነው ያደረኩ? ዝም ምን እንድሰማኝ ብቻ ነው ፈልገው

እህት አለ አይደል፣ መጨረሻ እንደዚህ ነው፣ መጨረሻ እንደዚህ ነው። እጄን እያመመኝ ነው። አንዴ ፍታኝ። ሽጉጥ ሽጉጥ ይዘሀል እኮ ምንም ላደረጋችልም። ያለው ይዤ ፈታኝና በስነ ፍራታው ዝም እንድትል ነው ፈልገው በአጃጅ ውስጥ የማይሆን አገባብ አስገብተውኝ ነው። ወገቤን እያመመኝ ነው። አከብርሃለሁ ወዳለሁ። ሙድ ምክንያት ደግሞ ጓደኛዬ ስለሆንክ ነበረ አንተ ግን ጓደኛ ጓደኝነት ምናምን ምንም እንትን አለ? ስማኝ አንዴ እኔ ስማኝ፣ ሌላ ችግር ውስጥ አታስገባኝ። ይኸውልህ ትግስት ያልኩህ ነው ዛሬ የመጣሁት ገብቶሃል። ፊልም ሊመስልህ ይችላል ይሄ ነገር እህ በልሚም ሊሆን ይችላል ብዬ ነው ያሰፈለ በቃ፣ በዚህና ፊል ደረጃ እና ማሰብ ነው። ይኸውልህ አሁን ራሱ ማለት ነው እንደዚህ እንድትሆን ያደረኩህ ማለት ነው፣ ቀለል ያለ ነገር ነው። ከዚህ በላይ ሊከተልህ ይችል ነበር ስለማቅህ ነው። እና ደግሞ የሶሊ ወንድም ስለሆንክ ነው። በመዳበሪያ ሰምተኛ አለ አይደል? ይሄ ቀልድ እንዳይመስልህ፣ እሺ? አናትን ይበሳልሃል። እና ከዚህ በኋላ አቅሜን እንድታይ እፈልጋለሁ። እስካሁን ዝም ያልኩ እኔ ሰው ታጋሽ ስለሆንኩኝ፣ ምንድነው ግን እንደዚህ የለወጠህ ነገር? ማለቴ ምንም ምንም አልተለወጥኩም። ያንተ ወሬና ከአንተ አንተ መሰሎችን ወሬ የሚያወሩ ጀርባ ሆኖ የለም የሚያወሩ ሰዎች ናቸው። ተግባሩን እኮ አሳየኸኝ፣ ተግባሩን እንደዚህ ስላሰርኩ መጥፎ ሰው መጥፎ ሰው ሆኛል። ለምንድን ነው እንደዚህ ያደረከኝ? ልታስመታ ይሞክርሃል። እኔ አንደኛ ነገር በፊት ለፊት አልመታም ማለት ነው ለማስመታት ለመረው ሞከረው ማማታ ማምን መጣ ከፈለኩ የሆነ ቃል እላፊ አታውራሺ በእኔ እጅ ስርና ለማስፈራራት የያዝከው ሽጉጥ ይኸውልህ በኋላ ቃል አጠቁ የሚፈለገው እሱ አይደል እንዴ ሞትክም ኖርክም አትጠቅምም አንተም ብቻ ሰምተኛል አይደል ብዙ ጊዜ ታገሻ ያለሁ እና አሁን ምን ምን እንደምፈልግ ታውቃለህ ከአሁን በኋላ አትድረስብኝ አልደርስብህም አሁን በመዳበሪያ ነው ያመጡት ጸባይን ደግሞ ካላስተካከልክ በመዳበር አምጥተው በሬሳ ሰጠን ነው። ይሄ መጥፎ ባህሪ ምናምን አይደለም፣ በክብሬ ስለመጣ ብቻ ነው። ያለ ስም ስም ሰጥተኛል፣ አሰጠተኛል። መጥፎ ስም ነው ያሰጠኝ። አቤል እንደዚህ ክፉ ሰው ነው። አቤል እንደዚህ፣ እህትህን ይልቅ ዘም በል ይልቅ ያቺ ምን የማታውቀው እህትህን አትመርዛት፣ እሺ። አንተ እነሩታን እናብርሽ ትወዳቸዋለህ፣ ይልቅ ወደ ላይ

እንግዲህ፣ ወንድሜ ምንድን ነው እናሻውን፣ እንፍታልኝ። ሰምተኛል አይደል? ምንድን ነው የምታደርገው? እሷ ስላለች ነው ሁሉ ነገር ነው። ምንድን ነው የያዝከው? የምታስረዳኝ ትችላለህ? አስረዳኝ። ምንድን ነው ያደረግከው ወንድሜ፣ እንደዚህ እስከሚሆን ድረስ? አንቺ ስላለች ነው እንትን የምለው እዩ ላይ ሽጉጥ አቤል እኔ ላይ ሽጉጥ እንዳረግክ ነው። እሺ በቃ አንቺን ስለማከብርሽ ነው። ምንድን ነው እሺ? ፍታው። ሶሪ ነው።